ቤጄ ላይ ሳላወጣ ወር ሙሉ አላወጣሁም። ጆከር እንደው በፈጠረ የኔ ወንድም እንምትወደይ ከሆነ አንድ ደቦል አውርድልኝ። ለሚኪ ልምላና እንደው አንበሳ ላጭሁለት እንደው ይሄ ቲክቶክ ይገረ ሚደነቅ እንደው እንደው በፈጠረ ወንድሜ ለእኔ ለት ያልሆነ ቀሚ ሲበጣጠስ በቃ ጎበዝ ልዘጋጅ። አ ወንድም አንተ እንደው በእውነት ዴ ተው እንጂ አውርድልኝ። አታቅ አንድ ደቦል አውርድና ይሄ ሁሉ ሰው ይደመም። ከዛ ለሚኪ እንደው አቤት አውር ጆከር ጋይስ ጆከር ጆከር በሉ፣ እንደው በፈጠራችሁ ካላስ ጆይን ሲላ ይወጥ ኬርክ ወጣ ኬርክ ተቆራረጠ። ዴሎ ወንድሜ እንደ ክብሩስ ክብሩስ ለሚኪስ ሚጣ የኔ ውድ ደቦ ልትሰጪ ትችያለሽ። የአሜሪካ ሰው ሲጠየቅ እንደዚህ ነው ውዴ። የኔ ውድ ደቦ ልታወርጅልኝ ትችያለሽ ነው የሚባለው። እንዴ ውዴ፣ እንደዚህ ነው የሚጠየቀው። በን አንበሳሪ ልታወርጅልኝ ትችያለሽ። ሚጣ ከይቅርታ ጋር የኔ ውድ የኛ ኛ ልጆች ስሰጡ ተዋት፣ ስቱ ምን ያደርግላቸው? አልቆጥሩ ነው። ምክንያቱም የአሜሪካ ሰው ሲጠየቅ እንደዚህ ነው። ሄዳችሁ ወጣችሁ፣ እንደዚህ እየለመንኳችሁ ወጣችሁ። ጆከር ወጣ አለ፣ ጋይስ አለ፣ ጆከር ወጥቷ የሚጣወታለች ወይ ክሁር ደቦል ባልጠራ ይሻል ነበረ፣ ልብ ምናምን ብል ይሻል፣ መንጋል ብል ይሻል ነበረ፣ ትልቁን ጠርቻ ያባረርኳቸው አይ እንግዲህ ቁጭ ብዬ ስል አውዴ ቢኖረኝ እኔ ምኮ ሞላ። ግን ቁጭ ብዬ እስከ ማታ ድረስ ለሙል ይሞላልኛል ብዬ አስባለሁ አደል ካላስ። ማታ ከሚኪ ጌም በፊት እጫወታለሁ። ጌም ወደደም ተጠላም እጫወታለሁ ከራጁ ጋር ከዛ ይሞላልኛል። አንበሳ ይሞላል። እምን ላይ ነሽ? ለወንድሜ አንበሳ ላውርድ ፈልጌ። አዎ አዎ ሙሉዬ ስንት ነው የቀረሽ? አንድ ደቦል ነው የቀረኝ። ከዛ ይሞላል። ምክንያቱም አንድ ሺህ ምናምን ብር ነው አሉ። አንድ ሺህ ሁለት መቶ ድራም ነው ለሚኪ ልሰጥ። እኔ ዘጠኝ መቶ ድራም እኮ አለ። ጋይስ አይዞሽ። እሺ እሺ፣ ውዴ እሺ። እጽናናለሁ። ዛሬ ነው እንደ ጌሙ? አዎ። አይ ጌም እጫወታለሁ። ሙቼ ተማሙቼ። አንድ መቶ ምናምን አንድ ደቦል አላጣም። በኋላ የሚሄድ ካሰው ከእንቅልፉ ሲነሳ የወር ደሞዝ አውዴ ዘጠኝ መቶ ድራምም አለኝ እኮ ግን አንድ ሺ ካልሞላ አይሆንም አሉ። ጠንክሪ ሳሪ፣ እየበረታው ነው አንድ ደቦል ወረዳ አሁን፣ አንድ ነው የሚቀረኝ። ኩን የውዳ ይዞች የወዳ ይዞሽ፣ እንደዚህ ያጽናኑ። ስንት ሰዓት ነው ጌሙ? ማታ፣ እስከ ማታ ድረስ እሞላለሁ። ፈጣሪ በሚያውቀው እሞላለሁ። እንዴሱ እሱ እኮ አያልቅበትም። ፈጣሪ ከላይ ሲሰጥ ወይ አንበሳ መጥቶ አንበሳው ሊገላገለኝ ይችል ይሆናል። ዘጠኝ መቶ ድራሜ ለራሴ ላደርግ ይችል ይሆናል። ምን ይታወቃል? አምላክ ስራ አይ እሺ፣ አንድ ሺ አምስት መቶ ነው እንዴ ነው የሚገዛው? ኤዱ ከጎግል ልትረጂ ትችያለሽ? ወይስ ደግሞ ጌታ ይረዳኛል ብዬ ቁጭ ብዬ ልለምን? ኤዱዬ ትንሽ እኮ ነው፣ አንድ ሺ አምስት መቶ ድራም ነው። ታው ተስፋ ታውስ ኮርቱ ወይንሸት አንድ ሺ ዘጠኝ መቶ ብር ይሄ ማህበረሰብ ታው እንዴ ጆከር እና ሚጣ እንደዚህ እየተናገርኩት፣ ታይወት ወይ አው ወይ ወይ ወይ ኩይና ጄኒ ቆንጆ ሰው እንደው በፈጠረ የክፉ ቀን ነኝ፣ እህትህ እኔ፣ እህትህ የክፉ ቀን ነኝ። አንድ እንትን አውርድ። አንድ መንጋ አልጨምር፣ አንድ መንጋ አልጨምር። ማህበረሰብ ምን ጨምር እንደው በፈጠረ ትናንት አምስት የሰጠውት መኒጋል ይጋል አንድ አርግና አራት ይቅረኝ። ኦ ቴንኪው ቴንኪው ቴንኪው። የፈለገ ቢሆን አንበሳ ነው ማወርደው። ጌታ ለሚኪ የሆነ የሰማዕቷ በጣም ነው የማመሰግነው። ለሚኪ አንበሳ ነው ማወርደው። እንደ ቁጭ ብያድራለው ጨዋታውን ካለቀ ቢሆን አንበሳ ነው ማወርደው። በቃ ይሄ ማህበረሰብ ይደመም። ሁላችሁም ቅረጹ አስገቢኝ። ቆይ መጀመሪያ ይሙላ ይሙላ በቃ ወጥቼ አየዋለሁ አንድ ሺህ ሁለት መቶ ሰው አላችሁ። እዚህ ጋር ቁጭ ብዬ ወጥቼ ስንት እንደሆነ አየው አየውና ተመልሼ እመጣለሁ። ተመልሳችሁ ትመጣላችሁ። ሞልቷል አልሞላም የሚለው ውይ ይ ጌታ ሆይ አንድ ይህን ይለልት በጣም ትንሽ ነገር ከዛ ሞላ ማርያምን፣ ማርያም ዘጠኝ መቶ ድራም አለኝ እኔ ዘጠኝ መቶ ድራም ያለኝ ሰው ነኝ። ዘጠኝ መቶ ድራም ያለኝ ሰው ነኝ። እንዲያውም ሲጨምሩልኝ ይሞላል። አንበሳ ይቀረዋል። አንድ ደቦል ሶል አቡሽዬ፣ የኔ ወድ በጣም አመሰግናል ግናል አረ ሶል ጥቃቅ ኤዱዬ፣ ኤዱዬ፣ ኤዱዬ ኔ ይለል ኤዱ ይሄ ነገር ሲስ ላ የሰው ሀገር እንትናት ላኩ ካላስ እኔ ኦ ማነው የሚሰጠኝ? ሞላ ይሞላል። ካላስ በቃ ይቀረዋል። ላ ማሬ ላ አይቀርም፣ አይቀርም። ይሞላል፣ ይሞላል። በቃ አትስጡ። በቃ በቃ፣ አትስጡ። በቃ ይሞላል። ዘጠኝ መቶ ድራም አለኝ። ወይኔ እኔ ዘጠኝ መቶ ድራም ያለኝ ሰው ነው። ጋይስ የኔን ዘጠኝ መቶ ድራም ልታስቀምጡ ነው? ቴ እኔ ዘጠኝ መቶ ድራም ያለኝ ነ ውዮን ይ ልሂድና ልውጠና ልየው። ምን እያደረጋችሁ ነው? ናጺ ወየ እኔ ዘጠኝ መቶ ድራም አለኝ። ይሞላል ይቀረዋል። ሪ አሁን እነሱ የሚሰጡሽ እኮ ይቆርጣል። ይሄን ታውቂያለሽ? ቲክቶክ ስለሚቆርጥ ታያቸው ይስጡሽ እንዲሞላልሽ ኬ እሺ እሺ ግን ብዙ ስጡኝ ማለት ጥሩ አይደለማ ማ ነው ወደውች ነው ሚሰጡ አው ግን ለሚኪ ኮአንበሳ ለመውረድረ ውድ ይቆርጣል ቆ አይሞላ ምሳሪ እሺ ሺ እሺ ሚና መስግኝ እኔ ውድ በጣም አመሰግናለሁ እንዴ ለሚኪ አንበሳ ስሰጥ አመሰግናለሁ። ሁሉንም ሞልቶ ስሰጥ አመሰግናለሁ። ጋይስ ይቆርጥብሻ እሺ እንደው ፈጣሪ ብሎ እንደው ምን አለ አንበሳ ቢሆን አንበሳ ቢያደርገው፣ ወይ ተድብሻ እየሻተ አውዴ መኒ ጋል ነው የምትችሉ አለችኝ። እኔ ግን መኒ ካል አለን። እሺ አስቀምጪ ለገስት እንዲሞ እሺ እሺ ሺሺሺ ዮኒ ዮኒ እያመሰግናል። ኦ ሂዊዬ በጣም ቴንኪዩ ሂዊ። ከአይስክሬም ከፍ በይ ውዴ ከአይስክሬም ከፍ በይ ሂዊዬ፣ እንደው የዛሬን ቅበሪኝ ለሚኪያን በሳላ ወርድ ዘጠኝ መቶ ድራም ነበረኝ። አሁን ሁለት መቶ ይሆናል የሰጡኝ፣ አንድ ሺህ አንድ መቶ ይሆናል ማለት ነው። ቆይ ምላ እሺ ቤዝዬ፣ ከአበባ ከፍራ ሆነ ክብሪቷ ውዴ። ይሄ አበባው ልቡ ሲቆራረጥ ማርያም አንድ ድራም ሁለት ድራም ይወጣዋል። ተ የስዮን የሰማቱ አንተ መልካም ሰው፣ አንተ ጥሩ ሰው። ያንተ ሁለት አለብኝ ወይ ጉድ! አንተ ይተ እኔ ቁጭ ብዬ ሌላ ምን ፈጣሪ ይሰጠኛል? አልኩ። ሰጠኝ ልሽ። ወይ እናንተ የተባረካችሁ የተቀደሳችሁ ሰዎች በመብራ ወንድም ልሰጥ ነው ዛሬ እንደዚህ። አዎ ውዴ፣ እንዴት ናንተን አኮ ውዴ፣ ለእንትና አኮ ሰጥቼ ነው። ኦ ሂውዬ፣ እኔ ቆንጆ አይ እንዲ የኔ ልዕልት አመሰግናለሁ። ይኸውልሽ ተመልከች፣ ከአይስክሬም ከፍ ሲባል ይሄ ነው የሚሰጠው። በቃ ነው። ነገ እንድትመጣ ወንድሜ፣ ነገ ድግስ አለ፣ ነገ እንድትመጣ ነው። እንደ ያልና በላ ነው። እንዲ ማህበረሰብ ይሰጣል ውዴ ቴንኪዩ፣ ቴንኪዩ ቤቲ። ቅድም አውርድልሻለሁ ብላይ ነበረ አረተ ዜ አራት መቶ አትበይ። እንደ አንቺ ደግሞ ወደ ላይ አታውጩ። እኔ ቅድም አንድ ሺ ስድስት መቶ ሰው እንዳለ ይሄ ሁሉ ሰው እንዲሰጠኝ ብዬ ጉችን ጥሪልኝ፣ እንደው በፈጠረሽ ጉች። ወይ መሲድ ወይ ጉች። እኔ ቅድም ሞላ ሞላ ብላችሁ እናንተ ናችሁ። እነዚህ ሰዎች ስድስት መቶ ብር ቤት ያርፋችሁ፣ ተቀመጡ። ተስፋ ልታስቆርጡኝ ነው። ታቸው ዝም ብለው ነው። ወይ ጉች ትምጣና እባካችሁን ነው ጉቺን ጥሩ። ይሞላልሻለሁ ብላኛለች ጉቺ ይሞላለሁ ብላለች። በዛ ላይ መጠባበቂያ አንድ አበባ ሁለት እኔ አበባ ስጡ፣ ምንም ስጡ ሲባል አልሰጥም ጋይስ፣ እጄን የያዘው ምክንያቱም አበባ ከተባለ ደግሞ ይጎላል። ደግሞ ገብቼ ሊለምና ፈጣሪው ከዚህ ነገር ይሞላልሻለሁ እንደው በመቤቴ የጉችን አዎ ዙ ላይ ካየ ለጉች ሼር አርጉላት፣ ለጉች ሼር አርጉ። እስካሁን አልሞላም ተይ ቃል እንደው በናት የሰወሬ ሰምቼ ሞልቷል፣ ሞልቷል ሲሉኝ እኔ ቅድም ዘርግፌ ልውጣና ልይ ብዬ ነበረ። እኔ ነኝ የማውቀው ባጀቴ ወይስ ሌላው ሰው? እኔ ዘርግፌ ወጥቼ ልይ ስል ኖ ኖ ኖ አንድ ሺ ስድስት መቶ ሰው ዘርግፈሽ ልትሄጂ ነው አሉ። እየመጣች ነው። ኦ ቤዝዬ፣ ቴንኪው፣ ቴንኪው፣ ቴንኪው፣ ቴንኪው። ቤታየውንም ጥሩ የሆነ ቀን ሰጥቻለሁ። መኪና ቤታየሁ ቤት ትመለስ። ቴንኪው፣ ቴንኪው ሰባት መኒጋል ከተሰጠ ሞት ማርትዬ እኔ ለልት እንደው ቅድም ጀምረሽ አንዷ ነሽ አንቺ። ራሱ እስካሁን የተሰጠኝ ስድስት መቶ ድራም ነው። ከስድስት መቶ ድራም ሶስት መቶ ድራም አንቺ ነው ውዴ። አንቺ ትልቅ ቫሊውም አለሽ። ቤቲን ጥሩልኝ እንደው ቤቲ ላገኛት። ቤቲ አሁን ቅድም እሰጣለሁ ብላ ነበር። ህብስት ሪኮርድ የኔ ቆንጆ አመሰግናለሁ። አበባ ቫሊዩም አለው። አበባ ራሱ ቫሊዩም አለው። አበባ ቫሊዩም አለው። ካላስ አበባ ሀቡ የመጣሁት ክስ ለዚህ ት ነው። ምን አድርጋ ነው የተዘጋብሽ? ስትጨፍር እስክሪኑ ላይ በጣም ተጠቅታ ስትጨፍር ጡቷ ሲወዛወዝ ቲክቶክ ወሲ ዋይ እንቅስቃሴ ብለው አካውንቴን ድርግም ሀቡ ይሄ በጣም ይቅርታ። እስኮ ችግር የለም እናቴ። ይኸው ይኸው ተከፈተ እኮ ማሪ ባይ፣ ከፈትኩ ገስት መግባት እኮ አልችልም ነበር ውዴ። ገስትም ላይቭም ነበር ለሰባት ቀን የዘጋ። ከዛ ቪዲዮሽን ዳውንሎድ አድርጌ ለቲክቶክ ላኩ። ሪፖርት አካውንት የሚለው ላይ ገብቼ ላኩና ተጻጽፌ ከፈቱልኝ። ማርያም፣ ወሲባይ እንቅስቃሴ ብሎ ነው እማዬ ትሙት። ስክሪን ሻት አድርጌዋለሁ እልክልሻለሁ። ዋትሳፕ ነው እሺ? በዚህ ቆይ፣ ፎሎው አድርጉሽ አርጓጋ ሀቡ ልጆች እዳትየትን ቦታ እንዳትሄዱ ሆ የቤት ተ መስራት ንው መሸጥ መለወት ምንድን ነው ብዬ ጥርቅም አድርጌ መጨረሻ ላይ ደህና ደሩ። እኔ ይሄው ሀቡ የለችም ብለን ተሰነባ ብቻዬ ተቀምጫለሁ። ሀቡ አየሽ እኔ ልጆች የእኔ እናት እኮ ነገሩኝ እኮ ዛሬ ተከፍት እኮ የሳሪ ውለታ አለብን። ሳሪ ስብስብ አድርጋ ይዛን ነበረ ትናንትና አቦያእንኪሳት ኖሪት ተንከባከበችን አሉኝ። ቲክቶክ ጊፍት ሰጥቼ አላውቅም። ቲክቶክ ላይ ተቀልሻ ለመጀመሪያ ጊዜ ለአንቺ ልሰጥ ነው አሁን

መጣች ሲሰይዛ እግሬ እርጥብ ነው። እኔ እናቴ ወይኔ፣ ኧረና ግባ እውነት ገዴ የሌለ ነው እኔማ አሁን ምን ይቻው ቀን እንትን ምን አላት ብዬሽ እዛ መጣች። እግሬ እርጥብ እግሬ እርጥብ ነኝ እና ክባባቴ ሳራ እንደ ወልደ ጊዮርጊስ እንኳን እንደ ማርያምን በጣም ነው የማመሰግነው። አረጋሽ ትሙት የምር በጣም አመሰግናለሁ ወንድም፣ እግዚአብሔር ይስጥልኝ። ግን ቅድሚያ አቡን ላመስግን ጋይስ ምክንያቱም በቃ ማርያምን አቡ በጣም ግልት። እንግዲህ የመጀመሪያ አቡን የበና የሰጣችሁ አያም ትገላበት አይኔናት ንኪ አንቺ ሳር የጊፍተር መሆን ግን ደስ ይላል ስሜቱ እንዲያ ጥሩ እኮ ነው፣ ሊዘግ ደስ ይላል። እንደዚህ የሚጣፍጥ ከሆነማ በቃ ከዚህ በኋላ ጊፍት እሰጣለሁ። ግን ለአንቺ፣ ለሚኪ፣ ለሪም ሌላ ላይቭ የሚገቡ ጓደኞች አሉኝ። መሲ መሲ አለሽ ደግሞ መሲ ብሪስቶን መሲ አንቺ ጓደኛ መሲሻ ወልዴ ማርያም ረጁ ረጁ ለቲክቶክ ለቲክቶክሽም አሪፍ ነው በጣም። አዎ አንደኛ፣ ለምን እንደሆነ ታውቂያለሽ? በጣም ቫይራል ይወጣል ወይ ሁለተኛ ማለት የተወሰነ ነው አቦ፣ ትንሽ ትንሽ ነው እንጂ እዚህ አትስቺ እንዴ። እንደዚህ እንደ እኔ መኪና በየቤቱ እየርሽ እንዳታወሪው፣ እንደሱም አይደለም ዶናት እና ዶናት ሽቶ ምናምን ሰጣችኋል። መኪና መኪና ለአንቺ ነው እንዴ ውዴ? ለምን ብለሽ እንዴ! መኪናማ ለማንም እንዳታወርጅ ከኔ ውጭ። ለምን አንቺ ብቻ ነው መኪና? ለሌሎቹ እንደዚህ ዶናት ሽቶ ምናምን ሰጣቸው። የምር በጣም አመሰግናለሁ ወልዴ፣ በጣም አመሰግናለሁ የኔ ወንድም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አንተ በጣም በጣም ነው የምውድ፣ በጣም ነው የማከብረ። ምክንያቱም የምታደርጋቸውን ነገሮች በጣም አመሰግናለሁ። ከዚህም በላይ ለአንተ ይገባሃል። በዚህ ብቻ አይደለም። በጣም ብር ወልደ ጊዮርጊስ በጣም መልካም ሰው ነው። ሳርዬ በቀደም አንዲት እኔ እኔ ማስተዋውቅላት ልጅ አለች አዲስ ጀማሪ ከመዳን ቤት ወጥታ ልብስ መነገድ የጀመረች ቅድም በቤቴ ላይቭ ላይ እያወራው ነበረ እና ኦርደር በጣም በዝቶባት በጣም አልቅሳ ነበረ። በቃ ላይ ኦርደር ተመልሶባት ሁሉም የሚፈልጉት ከኢቲኤች ዲሊቨሪ ነው እና ከኢቲኤች ዲሊቨሪ ካልሆነ ብለው ሰላሳ ሁለት ኦርደር ተከንስሎባት በጣም አዝና ነበረ እና እሱ በአንዴ ነው እሺ ብሎ